አሰላሙ አሌይኩም ወረህመቱሊላሂ ወበረከቱ። ውድ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? ሁሉ ሰላም ከኔ ጋር አልሀምዱሊላ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ትናንት እንግዲህ ስንዝናናም ስናዝንም ብሩኬም ሲያሳዝንንም ሲያዝናናንም ነበርና የቅመሟና የሚፍታህ ስራ እንግዲህ ምላሹን እንዴት እንደሚችሉት አላቅም። ምላሹን ቀለል ያደርግልን እያላችሁ ዶ አድርጎ ማለት ነው እና እና ብዙ ሰው ፈርቷል። በቃ ምላሹ ምን ይሆን ምናምን እያለ ማለት ነው እና ያው ብሩኬ እንግዲህ ታውቃላችሁ፣ ከዚህ በፊትም ቀለል ያለ ፕራንክ ከተደረገ ቀለል ያለ ፕራንክ ነው የሚያደርገው፣ እሱም ከባድ ፕራንክ ከሆነ ደግሞ በከባዱ ነው የሚመጣው እሱም ማለት ነው እና ከዚህ በፊት ታውቃላችሁ ከሀይምዬ ጋር ፕራንክ ሲደራረጉ ሀይምዬ ቀለል ያለ ፕራንክ ካደረገችው ያው እሱም ቀለል ያለ ፕራንክ ምናምን ያደርጋል። በከባዱ ስትመጣበት ደግሞ እሱም ከዛ በበለጠ በከባዱ ይመጣና ያስደነግጠን፣ ያስደነብረን ነበር ማለት ነው እና ከዛ ደግሞ ያው እኛ እሱን ኩርኩም እናደርገው ነበረ ሴት ነች ምናምን እያልን ሀይምዬ ማለት ነው እና ያው ታውቃላችሁ ሀይምዬ ደግሞ ፕራንክ ስትደረግ ታሳዝናለች። ፕራንክ ስታደርግ ደግሞ ፕራንኳ ሀይለኛ ሀይለኛ ነው ከባባድ ነው ምናምን እና እና ሚፍታህ እንግዲህ ከትላንት ወዳ ባደረገው ከብሩኬ ጋር ፕራንክ ሀይምዬ እኔ ከሀይምዬ ጋር አለን አታነካካኝ በጣም ነው በጣም ነው እንትን የምትለን የምትበቀለን ምናምን እያለ ተናግሮ ነበረ ያውን እሷም ለትብብር ከጠየቀችው እንደማያንገራግር ተነግሮ ነበር። እንግዲህ አድርጎታል፣ ስኑም ማለት ነው፣ ያውም በከባዱ እና ወዶችዬ ማለት ነው። እንግዲህ ትናንትና ብዙዎቻችሁ በሚፍታህ እንትን ብላችሁ ነበር ማለት፣ ቅር ብላችሁ ነበረ። እንዴት በአላህ እያለው ለምን አያቆምም ምናምን እያላችሁ ብዙዎቻችሁ እንትን ብላችሁ ነበር እና ሸርቷልም ደግሞ ሚፍታህ አፍልቼ ነበር ምናምን የሚል በቅኔ እያወራ ነበር እና ከዛ ኮሜንት ላይ ደግሞ ሌላ የሚጨመርለት ምናምን ብሎ ጥያቄ አቅርቦ ነበር ማለት ነው። እና በዛ ከስር ደግሞ ኮሜንታንተሮች በፈጣሪ በጣም ብዙ ነገር ነው የተናገራችሁት፣ እንዳለ ሁሉም ተቃውሞ ነው፣ ሁሉም ተቃውሞ ነው እንዳለ። እና ያው ውዶች እዚህ ጋር ማሰብ ያለባችሁ ነገር እንደ እንትን አድርጋችሁ ማለት በእርግጥ በሃይማኖት ደረጃ ባይቀለድ መልካም ነበረ። ማለት አንድ ሰው ወላሂ ብሎ ከማለ እውነተኛ ነገር ሊሆን ይገባል የሚያወራው ማለት ነው፣ በእውነተኛ መንገድ ሊሆን ይገባል። ወላሂ ብሎ መማል ያለበት ወይም እግዚአብሔርን ብሎ መማል ያለበት በእውነተኛ መንገድ ሊሆን ይገባል። የውሸት ዝም ብሎ ምናምን ባገኘው አጋጣሚ ዝም ብሎ መማል የለበትም ማለት ነው። ሲቀጥል ደግሞ አንድ ሰው በአላህ ከተባለ ወይም በእግዚአብሔር በማርያም ከተባለ ማቆም መቻል አለበት፣ የጀመረ ያለውን ነገር ማቆም መቻል አለበት። ግን ምንድነው ውዶች እዚህ ጋ አሁን አንዳንዴ እኛ በተለምዶ በአላህ ምናምን በማርያም በእግዚአብሔር ምናምን ይባላል። ሰው የሆነ ወዳው እኮ አታቆምም ሆነ ያን ነገር ቲንክ አናደርገውም፣ ብዙ ጊዜ አናስበውም። ገባችኋ? እና እሱንም በዛ መንገድ ቀለል አድርጋችሁ አስቡት ማለት ነው። እና ውዶች ይሄ ቅር አይበላችሁ ለማለት ያክል ነው ማለት እሱም ያው በቃ ጨዋታ ነው። ደግሞ ብሩኬ ገና ሲያስረው ጀምሮ ነበር በአላህ ሲል የነበረው ማለት ነው። እና ገና ሲያስረው ጀምሮ ስለነበረ እንደዛ ሲለው የነበረው ወደው ዝም ብሎ መለቀቅ አልቻለም ማለት ነው። እና ያው ከለቀቀው ስራው ሊበላሽ ነው እንግዲህ ገባችኋል። ስለዚህ ያለው አማራጭ ዝም ብሎ መቀጠል ነው። በአላህም ቢለው በቃ መቀጠል ነው ማለት ነው። ግን እንደዚህ አሁን ወደ መጨረሻ አካባቢ ምናምን በጣም ሲለምነው ምናምን ነበርና የዛኔ ከት ቢያደርገው አሪፍ ነበረ ግን ደግሞ ያው ቀለል አድርጋችሁ በመጥፎ ነገር አትዩበት ቀለል አድርጋችሁ አስቡት ግን ያው ብዙዎቿ አስተያየት ሰጣችሁ አስተያየት የሰጣችሁን እደግፋለሁ የተሳደባችሁ ግን ዝም ብላችሁ በቃ አለ አይደለ አንዳንዴ ሁሌ የሆነ ኔጌቲቭ ነገር ብቻ ይዘናን ንጓዞዶቼ አንዳንዴ ነገሮችን በፖዚቲቭ መልክ እንመልከታቸው ማለት ይሆናል አይደለ? እንደዚህ አስቦ ሳይሆን የሆነ ቀለል አድርጋ አንዳንዴ ነገሮችን ቀለል ለማድረግ እንሞክር። ሁሌ ትንሽ ነገር እንትን ባለ ቁጥር ጥምዝዝ አድርገን ሌላ ነገር ውስጥ አይምሯችን ማሳደር የለብንም ማለት ነው እና እሱ ነው የምላችሁ። ሁልጊዜ የምለው ነገር ይህን ነው በቃ። አላደለ አንድ ሰው የሆነ ነገር ሲሳዛት በጥሩ በጸባይ አላደለ እንትን ማለት ነው እንጂ ቶሎ ብላችሁ የማይሆን ነገር እንትን አትበሉ ማለት ነው። አታስቡ አይምሯችሁ ውስጥ በቃ ሌላ የሌለ ነገር ማለት ነው እና ሚፍታህ ያው ለእምነቱ ያለውን ነገር ታውቃላችሁ። ያው ማለት በእውነቱ የሚደራደር ልጅ ሆኖ አይደለም። ያው እንደ ስራ ስላየውና ማቋረጥ ማቆም ስላልቻለ ነው በአለህም ሲለው ዝም ብሎ የቀጠለበት ማለት ነው። ጆሮ ዳባ ልበስ ብሎ በዛ የቀጠለበት ለዛ ነው እና አንዳንዴ ነገሮችን ባልሆነ መንገድ አታስቡት ለማለት ያክል ነው ማለት ነው እና ሀይ ምዬ እንግዲህ እንደምታያት ደፈር ደፈር ያስደረጋት እንድትዳፈር ያደረጋት ያው የሚፍታህ መኖር ነው። ማዘንም አለ የሆነ አደለ፣ እንዴት ነው? ብቻ የሆነ ፍርሃትም አለ ምናምን ያ ነገር ነበር ስታይ የነበረው ሀይ ምዬ ላይ ማለት ነው እና ግን ብሩ ምን ነው እንትና ሚፍታህ ስላለ ግን ተዳፍራ ነበረ። እንግዲህ ምላሹን ይቻሉት ሀይ ምዬና ሚፍታህ እንግዲህ ምላሹን እኛ የለንበትም፣ በቃ የለንበትም፣ ተወጡት እና ለማንኛውም ውዶች የምልላችሁ ነው። አስተያየት ችግር የለውም ማንኛውም ሰው የተሰማውን ነገር አስተያየት መስጠት ይችላል። ከዛ ባለፈ ግን ይሄ ዝምብላችሁ መሳደብ ምናምን አስፈላጊ አይደለም። ሰውን የሆነ ስህተት ሲሳሳት በስድብ ሳይሆን በመጀመሪያ አለ እኮ የሆነ አለ አይደለ ስሜታዊ ስንሆን የምንሳደበው ምናምን ነገር አለ ግን ያ ነገር ያው ስሜታችንን መቆጣጠር ብንችል ባንሳደብ መልካም ነበር፣ ግን አንደ ሰው አይደለን? ያጋጥማል። እንደዚህ የምትሳደቡበት ቦታ ምናምን ሊሆን ይችላል የሆነ ደጋግማችሁ ስትነግሩት ያልሰማችሁ አይነት ሰው ሲሆን እዛ ቦታ ላይ የሆነ ትሳደባላችሁ ምናምን ነገር፣ ያ ያጋጥማል። ምክንያቱም ማንም ሰው ያው ስሜታዊ ይሆናል በአንዳንድ ነገሮች ምናምን የሆነ ሲነገረው ለማይሰማ ሰው ምናምን በቃ እንዳመጣጡ ትመልሳላችሁ። ገባችኋል? እዚህ ቦታ ላይ ግን እነሱ የሆነ ቪዲዮ ነገር ማን ነው ሲለቁ በዛ ነገር አይታችሁ አስተያየት ሰላማዊ የሆነ አስተያየት መስጠት ነው እንጂ እንደዚህ መሳደብ ምናምን ምናምን አያስፈልግም ማለት ነው ውዶችዬ። እና እንግዲህ ሌላው ደግሞ አንዳንዶቻችሁ ደግሞ በጣም የምታበዙት አላችሁ፣ በጣም ማለት ነው ማለት አሁን ሀይምዬና ብሩኬ እየሰሩ በመጡበት ሰዓት ይሆናል አደለ፣ ፕራንክም ይሁን ብቻ የአንድ ቀን ፕራንክ የሚሆን እንደዚህ ተከታታይ ድራማ ምናምን እየሰሩ ባሉበት ሰዓት ታይም ምናምን ሰው የሆነ አለ አይደለ፣ የተሰማውን አስተያየት በሰላማዊ መንገድ ሲገልጽ ነው የምትሳድቧላቸው። እኔ በጣም ነው የሚገርመኝ ማለት ነው እንዴ። በነገራችን ላይ በቃ ማንኛውም ሰው የትኛውም ቦታ ላይ ብትሄዱ ቪዲዮ ሲሰራ፣ አንድ ሰው ቪዲዮ ሰርቶ ሲለቅ አስተያየቱ ለዛ ሰው ይጠቅመዋል፣ ትልቅ ቫሊዩ አለው። ማለት አሁን የሆነ ፊልም ሰሪ ወይም የሆነ ድራማ ሰሪ ተዋናይ ብቻ በቃ በተዋናይ ነው የያዘው። ተዋናይ የሆነ ሰው የሆነ ፊልም ሰርቶ ከለቀቀ በኋላ ያን ነገር ሰው ነው ጀጅ የሚያደርገው አደለ? ተመልካች ነው ያን ነገር የሚዳኘው። ከዛ ካየ በኋላ እንዴት ነው ምናምን የሚለውን ነገር አስተያየት ይሰጣሉ አደለ? ያስቀምጣሉ። ከዛ ያ አስተያየት የብዙ የብዙሀንን አስተያየት ሰው ያይና ከዛ ማስተካከል ካለበት ያስተካክላል። ማስተካከል ከሌለበት ደግሞ በቃ ይሄ ነገር ለሰው አልተመቸውም ማለት ነው። ስለዚህ ሌላ የተሻለ አድርጌ ልስራ ብሎ ያ ሰው በሌላ በተሻለ አይዲያ ይመጣል ማለት ነው። ገባችኋ? ስለዚህ የትኛውም ቦታ ብትሄዱ በየትኛውም አይነት እንትን የሚዲያ ሰው ስትሆኑ አስተያየት ግድ ነው ማለት ነው እና ሰውም አስተያየት ይሰጣል። ለሰሪውም አሪፍ ነው፣ ለተመልካቹም ደግሞ ጥሩ ይሆናል ማለት ነው። በቃ ሰው የተሰማውን ነገር ይጽፋል፣ አስተያየት ይሰጣል። ሰላማዊ በሆነ መንገድ ከሆነ ምንም ችግር የለውም ማለት ነው። ማንኛውም ሰው የተሰማውን አስተያየት መስጠት መጻፍ ይችላል። ገባችሁ? ይሄን የምላችሁ ለምንድን ነው አሉ? አንዳንዶቻችሁ በቃ ምንም ነገር አትተንፍሱ የምትሉ አላችሁ። የሆነ ስህተት ሲያዩ ሃይምዬ ላይ የሆነ ስህተት ካዩ ወይም ብሩኬ ላይ የሆነ ስህተት ካዩ የሆነ በቃ አላደል በሰላማዊ መንገድ ሃይሚዬ እንደዚህ እንደዚህ ባታደርጊ ብሮኬ እንደዚህ እንደዚህ ባታደርግ ብለው ያሉትንም ጭምር የምትሳድቧላችሁ እንዴ? በቃ የፈለጉትን ይስሩ፣ ምን አገባችሁ፣ ምናምን ምናምን የምትሉላችሁ እንዴ? ቪዲዮ የሚሰሩት ለእኛ እስከሆነ ድረስ አይተን ደግሞ አስተያየት የመስጠት መብት አለን ማለት ነው ሁላችንም ሁላችንም ማለት ነው። ግን ምንድነው እዚጋ ጋር መቃወሚያ ያለብን? ዝም ብለው አለ አደለ አሁን ጨረቃዎቻችንን የማይወክል ስድብ ሲሰደቡ ያልሆነ ስድብ መጽፍ እነሱን ለመለያየት የሚጥሩ ሰዎችን አለ አደለ ዝም ብለው ስድብ በቃ የሚሳደቡ መጥፎ መጥፎ ስድብ እኮ የሚሳደቡ ሰዎች አሉ አደለ ከዛ ደግሞ ዝም ብለው ያልተጻፈላቸውን የሚያወሩ ከዛ ደግሞ በቃ የነሱ ሕይወት እኛ ካልኖርን የሚሉ አሉ አንዳንድ በቃ በዚህ መንገድ መሄድ አለብህ መሄድ አለብህ ልክ እነሱ ባሰቡት ልክ ወይም ደግሞ እነሱ በፈለጉት መንገድ ካልሆነ የሚቃወሙ ልጆች አሉ። እንደዚህ አይነቶቹን ሰዎች ነው መቃወም ያለብን እንጂ ሰላማዊ ነገር አስተያየት የሚጽፉ ሰዎችን መቃወም የለብንም። ገባችኋ? እኔ በብዙ ጊዜ ስለምታዘብ ነው። አላርለ በቃ ሰላማዊ መንገድም በሰላማዊ መንገድም አስተያየት የሚሰጡትን ትቃወሟችሁ፣ የሚሳደቡትንም በቃ እንደዚህ እና የሚሳደቡትን በቃ እውነት አላችሁ መቃወም አለባችሁ ግዴታ ማለት ነው። ምን ልላችሁ ነው፣ አሁን ሀይምዬ ከትላንት ወዳ ብሩኬ ሶስና ጋር ምናምን በተባለው ነገር አለ አይደለ፣ ለሀይምዬ ተቆርቁረው ምናምን። እንዴት ነው ተቆርቁረው ስላችሁ ይሆናል አይደለ? በቅንነት በቃ በቅንነት እንዳትጎዳ በማሰብ አለ አይደለ። አንዳንዴ ቶሎ ብለው የሆነ ስሜት ውስጥ የሚገቡ ልጆች አሉ አይደለ። አርቀን እኮ ካሰብ ነው ከብሩኬ በላይ ለሀይምዬ የሚያስብ የለም አይደለ። ግን አንዳንድ ሰው አለ አይደለ የሆነ ቶሎ ብሎ ሌላ ነገር ውስጥ ያስ እንትን ይልና ይገባና፣ ሌላ ሀሳብ ውስጥ ይገባና፣ ጀስት በቅንነት ለሷ በማሰብ የሆነ ነገር ይጽፋል አይደለ። እነዛ ልጆች በሰላማዊ መንገድ ከሆነ ችግር የለውም ብዬ ነበር ትናንትና ስናገር ነበር ና ግን፣ ዝም ብላችሁ ብሩኬ የሌለውን ስም የምትሰጡ የምትሳደቡ፣ በቃ በጣም አጸያፊ አጸያፊ ስድብ እየተሳደባችሁ እንትን የምትሉ ልጆች እናንተ በቃ ስነ ስርዓታችሁን ያዙ፣ ምናምን ነገር ብዬ አንዳንድ ነገር ተናግሬ ነበር፣ በተሳደቢዎች ዙሪያ ማለት ነው። ግን በሰላማዊ መንገድ ምናምን አስተያየት የምትሰጡ ትችላላችሁ አይነት ነገር ብዬ ነበር እና ከትላንትና ደግሞ በተደረገው ፕራንክ በተደረገው ሀይሚዬ እና ሚፍታ ባደረጉት ደግሞ ብሩኬ አላደለ፣ ለእንትናችሁ እንዴት ነው፣ ጤናችሁ ላይ ጉዳት የሚያደርስ ነገር ወይም ደግሞ አላደለ አካላችሁ ላይ ጉዳት የሚያደርስ ነገር እንዳትደራረጉ ከበዳለ ነገር መደራረግ የለበትም፣ ምናምን ብዬ እኔ በዛ መንገድ ነው አስተያየት የሰጠሁት። ሌሎች እንደዚሁ ደግሞ በቃ ብርድ አለብኝ ብሎ ለምንድን ነው እንደዚህ በቅዝቃዜ እንደዚህ በጠዋት በሌሊት ምናምን አይነት ነገር ሰጥተው ነበረ። ከዛ ደግሞ አይኑን ደግሞ የሆነ መጥፎ ነገር እንትን እንዳይልበት መጠንቀቅ አለባቸው አይነት ነገር እነዚህ እነዚህን ነገሮች በሰላማዊ መንገድ የተናገሩ አሉ። ግን እነዛንም ማሞለጭ በቃ መሳደብ እንዴ? በቃ የሀበሻ ሲባል ቶሎ ብሎ ስድብ ነው የሚቀለው። በቃ ስድብ እንዴ? ሁሌ በቃ ለርለ ሁሌ መጥፎ ነገር አናስቡ ዶች አንዳንድ ነገሮችን በመልካም ነገር እናያቸው እና አስተያየት ሲሰጡ ሀይሚዬና ብሩኬ እንትን አትበሉ። ሰላማዊ አስተያየት ሲሆን አትቃወሙ። ግን በስድብ በምናምን ከሆነ ግን መቃወም መብታችሁ ነው። ምክንያቱም መሰደብ የለባችሁም። ለምን ይሰደባሉ? ምን ስላደረጉ? ምንም ነገር አላደረጉም። መሰደብ የለባቸውም። አይደለም ከስድብ አስተያየት የተሰማችሁን አስተያየት ማስቀመጥ እና እኔ በዛ መንገድ ብን ቢሆን ነው ብዬ ማስበው ማለት ነው። ጉዶቼ እኔ አሁን እዚህ ጋር ዲስከስ አደርጋለሁ አይደለ? በእነሱ በሀይምዬ እና ብሩኬ በቃ አሁን እኔ ላይ የሆነ ስህተት ካያችሁ ኮሜንት ላይ እንደዚህ እንደዚህ ባታደርጊ ብላችሁ ከመከራችሁኝ ቀበላለሁ። ገባችኋ? ያ ነገር ለእኔ ይጠቅመኛል እንጂ አይጎዳኝም። እኔ እዚህ ጋር የሆነ ነገር የተሰማኝን ነገር ስናገር እናንተ ናችሁ የምታርሙኝ። ገባችኋል? እነ ሀይምዬ እና ብሩኬም ደግሞ የሆነ ነገር ሲያደርጉ እኛንን የምናርማቸው አንዳንዴ ለራሳችን የማይታየን ለሰዎች የሚታያቸው ነገር አለ። ገባችኋል? ያን ነገር ደግሞ እንደ ክፋት እንደ መጥፎ ነገር አትዩ ለማለት ያክል ነው ውዶችዬ። ሲቀጥል ደግሞ ያው ታውቃላችሁ ከዚህ በፊት ብሩኬምን ሲለል ነበረ። ባለፈው ቤቱን ገዝቶ ሲያሳያት ለሀይምዬ ሀይምዬ ከመምጣቷ በፊት ምን ሲል ነበር መሰላችሁ? የልጅነት ፎቶቸው ምናምን እያየ ያለውን ሰምታችኋላ። ከልጅነታችን ጀምሮ ስንመጣ እየኮረኮማችሁ ስናጠፋ እየመከራችሁ ምናምን እዚህ ያደረሳችሁ እናንተናችሁ። እና እንግዲህ ያው በልጅነት የተጀመረ ፍቅር መጨረሻው ሊያምር ነው መሰለኝ አይነት ነገር ተናግሮ ነበረ። እና እንደዛ ብሎ ነበረ እና ምንድን ነው ያለው ይሄ በቃ ለነሱ አሁን ያ ነገር ይጠቅሟቸዋል? እኛ እኛ እዚህ ጋር ሲያጠፉ የምንቆጣቸው የምንመክራቸው አለ አይደለ። በቃ የሆነ የተሳሳተ መንገድ የተሳሳተ ነገር እንትን እንዲያይሉ ለተመልካች የሚወደውን ሰው የሚወደውን ነገር የሚያስተምር ነገር እንዲያደርጉ እዚህ ሚዲያ ላይ ወጥተው ፕራንክ በሚጀምሩ ሰዓት ሲሰዳደቡ ምናምን አሁን አትሰዳደቡ፣ እያልን ስንምንመክራቸው ምናምን እነዛ እነዛን ነገሮች ይወስዳሉ፣ የሚጠቅመውን ነገር ይወስዳሉ። ገባችኋል? ይጠቅማችኋል አለ እነሱ ሜቢ እኮ እነሱ እዛ ጋ ስራ ነው በቃ ምናምን ብለው እኮ ቀለል አድርገው አስበውት ሊሆን ይችላል። ግን እኛ ደግሞ አይ እንደዚህ እንደዚህ አታድርጉ፣ ለወደፊት አይጠቅማችሁም፣ ወደፊት ልጆች ስትወልዱ እንደዚህ እንደዚህ ምናምን ብለን ስንነግራቸው ኦኬ፣ ኦ እነሱ ልክ ናቸው ምናምን ብለው እንዲያስቡ ይሆናል ማለት ነው። ገባችኋል? እና ስለዚህ ምን ልላችሁ ነው፣ ባጭሩ ሰላማዊ አስተያየት መስጠት ትችላላችሁ። ማንኛውም ሰው ሰላማዊ አስተያየት መስጠት መብቱ ነው። እና እንደዚህ ሰላማዊ አስተያየት የሚሰጡትን ሰዎች አትቃወሙ ለማለት ነው ውዶችዬ። እና እንግዲህ ምላሹን እንግዲህ ሀይምዬና ሚፍታቻሉት እንግዲህ ውዶችዬ ቀለል አድርገው ብቻ የዛሬውን አላቅምን እንደሆነ ያው ሀይምዬ ላይ አይጨክንም ብዬ አስባለሁ። ብርኬ እና ለማንኛውም ይመቻችሁ። እኔ አዝናንቶኛልም ትንሽ በቃ ብሩኬ አሳዝኖኛልም እና ብቻ ይመቻችሁ። ፈታ ነው ያልኩት ትላንትና፣ ብቻ በከባዱ አስቀይ ተውታ ላይ ገልጸውም አስረው መከራውን ያሳዩትና ሀይምዬም እንግዲህ እንደማዘንም እንደመሸበርም እያለች ተወጥተዋለች። ብቻ ሚፍታ ጋሁና ማለት ነው ሚፍታ ግን ወይኔ ፕራንክ ሲያደርግ እናንተ ከባድ ሰው ነው የሚፍታ። ግን እኔ ከዚህ በፊት ቪዲዮውን ማለት ነው እከታተለዋለሁ። ግን እንደዚህ እንደ ሀይምዬና ብሩኬ አባርሬ ማለት እንደ ተከታትዬ ምናምን እንትን አልልም። ሁሉንም ቪዲዮዎችን አላየም ነበር፣ አልፎ አልፎ ነበር ማይለት ምናምን እና እንደዚህ ግን የቅጣት ነገር ምናምን ሲቀጣጡ አይቻላቅም ነበር ማለት ሚፍታ ሲቀጣ ምናምን ከዚህ በፊት አይቻላቅም ነበር። ግን ከባድ ነው እናንተ ግን ያን እኮ ያደረገው ውዶች፣ ያን ራሱ ያደረገው ብሩኬ እንደሚበቀለው እኮ ያውቃል፣ ያውቃል እኮ። እነሱ እኮ እንትን ብለው አምነውበት እኮ ነው ያን ነገር ያደረጉት። እና ስለዚህ ብዙ አይክፋችሁ ለማለት ነው ለማለት ነው። የተዝናናችሁም ምን ያላችሁም ብቻ ምላሹ መጠበቅ ነው እንግዲህ። ቀለል ያደርገው ጨረቃዎቻችን አይጥፉብን ብቻ። እንደዚህ ፏ ብትን እያሉ ሁሌ የሚምጡልን ደስ ይለናል። ሰላማችሁ ብዝዝት ይበልን፣ እንወዳችኋለን። ባይ ባይ።